ሰላም ለእናንተ ው እንደምን አላችሁ ልኝ። ውድ ቤተሰቦች ዛሬ ሚዲያ ላይ አነጋጋሪ ከሆነው ጉዳይ ውስጥ አንዱ አትሌት ገለቴ ቡርቃይ ንብረቷን በሙሉ ወስዷል የተባለው ባለቤቷ ሰይፉ ሾው ላይ ቀርቦ ባደረገው ንግግር እንዳለ የተናገረው ነገር ውሸት መሆኑን በማስረጃ የሚጥል ሰው ተገኝቷል ማለት ነው። ይህም ከገለቴ ወገን የሆነ አንድ ሰው ማስረጃና መረጃ ይዞ መጥቶ በሀሳብ ሞግቶታል፣ በማስረጃ ተቃውሞታል ማለት ነው። ይሄ በጣም ሚዲያ ላይ አነጋጋሪ ሆኗል። እናንተ ከየትኛው ወገን ናችሁ? እጅግ በጣም በሚያሳዝ ሁኔታ ግፍ ተፈጽሞባት የነበረችው ገለቴ ቡርቃ ሰይፉ ላይ ቀርባ ካወራች በኋላ ጉዳዩ በጣም ሲሪየስ ስለሆነ እጅግ በጣም ብዙ የሕግ አካላት ሁሉ ወጥተው ትንተና እየሰጡበት ይገኛሉ። ዛሬ ስለ እሱ ዲቴል እናወራለን። እኔ የአንድ ሰው ደጋፊ ሆኛለሁ። የማን ደጋፊ ሆንክ መልክ ካላችሁ ቪዲዮውን እስከ መጨረሻ ማየት ይጠበቅባችኋል። እንዲሁም ደግሞ ኢትዮጵያ ሀገራችን ምን ያህል ሲስተማዋ ለሌቦች እንደሚመች ለአጭበርባሪዎችና ለጉበኞች እንደሚመች ዛሬ በዚህ ቪዲዮ የምንመለከት ይሆናል። ሌሎች ደግሞ በዚህ ሳምንት የአባቶች ቀን እየተከበረ እንደሆነ እንደሆነ ታውቃላችሁ። እሱንም አስመልክቶ የዳናይት መክብብ አባት እጅግ በጣም ሚዲያ ላይ መነጋገሪያ ሆኗል። የተናገሩት እጅግ በጣም ወሳኝ፣ ለኛም ለትውልዱም የሚጠቅም ሀሳብ አለ። እሱን አነሳለው። የራሷ የዳናይት ዩቲዩብ ቻናል ላይ ቀርበው የሰጡት እናየዋለን ማለት ነው። እንዲሁም ደግሞ የአትሌት ገለቴ ቡርቃ የቀድሞ ባለቤት ማለት ነው፣ ድብደባ እንደተፈጸመበት ሙሉ ሰውነቱ ላይም ጉዳት እንደደረሰ በጣም በማስረጃ አሳይቷል። እሱንም እንመለከታለን። ጆን ዳንኤል ቃሊቲ እስር ቤት ሆኖ ደግሞ በቪዲዮ መታየቱ መነጋገሪያ ሆኗል። እሱንም አሳያችኋለሁ። መጨረሻ አብራችሁን ቆዩ። በቀጥታ ወደ ቪዲዮ እንለፍ። ሰይፉ ላይ ቀርቦ የዋሸውን ውሸት መጀመሪያ እንስማ፣ ከዛ ቀጥሎ በዛ ወገን ያለውን እንሰማለን። እውነት የት ጋር እንዳለ ራሳችሁ ትፈርዳላችሁ። በራሱ አንደበት አንዱን ደግሞ ላንሳል እና በዛ ምን ላይ ሸጥበት አቶ ታደለ ነው ንብረት አለ። ይህ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብለው ራሱ ውክልና ተቀብሎኛል አሁን ይሄ ንብረት ምን ላይ ነው ያለው? በሚሉ እገዳ ያስፈልጋል መቼም እንዲህ አይነት ነገር ከተፈጠረ እገዳ እንድሰጠኝ ጠየቁት። ጠይቄ ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። ወደ አስራ አንድ ቤት ነው። ከአስራ አንዱ ቤት እኔ የምኖርበት አንዱ ቤት ነው። አስሩ ቦታ ማለት ነው። ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ጄ ማለት ነው። ይሄ ቤት ሁሉ በሰው ነው ያለው፣ ሲዞር ማለት ነው። ትራንድ አራት አምስት መኪና አስራ አንድ ቤት እና አምስቱ ቤቶች በሩጫ ህይወት ያፈራናቸው ንብረቶች አጥቻለሁ በግፍ ተነጥቄያለሁ የሚል ሀሳቧ መቼም አንተም አይተራዋል በሱ ጉዳይ ላይ ያለ ምላሽ ምንድን ነው ሴብሻ ይሄ ጉዳይ በሰባት አመት በህግ ሲንከባለል የመጣ ነው ይሄ አሁን እስፔሻሊ፣ አስራ አንድ ቤት ያለችው ቦታዎች በዝርዝር የቀረቡ አንዳንድ ቦታዎች አሉ። ለዛ ቢያንስ ከአምስት ከስድስት ከሰባት ጊዜ መረጃ እንዲመጣ ተልኮባቸዋል። አካባቢ ላይ መረጃ የሌለ ነገር መጨስ የለም አለ ያ ሳያገኝ ነው። ይህ ፍርድ ቤት እዚህ አይቶ አይቶ ሰባት ዓመት ፍሬቶ እዚህ ውሳኔ ነው የደረሰው። እነሱ ማብራር ከፈለገ ማብራር ይቻላል። አንደኛ፣ አስራ አንድ ቦታ ያለኝ ስትላት ይርብታ አድርግልኛ፣ ሴፍሻል አስራ አንድ ቤቶቹ የት ናቸው ያሉት እያንዳንዱ ቤት ስንት ተገዙ ስንት ተሸጡ፣ የት ነው ያሉት፣ ምንድን ናቸው? ይህን ስፔሲፊክ እንኳን የተቀመጠልን ነገር የለም። እኔ እንደተረዳሁት ከሆነ ስተት ካለብኝ አረም ምንም እዚህ እዚህ ቦታ ላይ የሚል የለም። በአፉን የተነገረ እንጂ ምንም ማስረጃ ቀርቡላ አይደለም። ሶ አሁን በአፏ ነው ያለችው ያለችው እንጂ አስራ አንድ ቤት የሚባል ነገር ብፍቱም የላትም የለንም ቀራው ይሄን ክደት እንግዲህ ሰምታችኋል። አሁን ደግሞ ቀጥዬ በእሷ ወገን የመጣ ሰው የሰጠውን ኢንተርቪው አሰማችኋለሁ። እንግዲህ አስራ አንድ ቤት የሚባለው ነገር ውሸት ነው ብሎ እንደዛ ንብረት የለንም ብሎ ክዷል። አሁን ደግሞ በመረጃና በማስረጃ ፍርድ ቤት ያረጋገጠላትን የማይንቀሳቀሱ ንብረቶች ተብለው ከተጠቀሱት ውስጥ የት የት እንዳለ በማስረጃ በወረቀት ተከታተሉ። አሁንም ሴቶች ጠይቀውም አስራ አንድ መሬት ተብሎ ተቀሳል ወይንም አትሌት ገለቴ ተናግራለች ይችላለው የለም ላለው እንግዲህ እነዚህ አስራ አንድ የማይንቀሳቀሱ ንብረቶች ተብለው የቀረቡት በአዲስ አበባ በሐዋሳ በአዳማ በሞጆ በሰበታ እንደ በአዲስ አበባ በአዲስ አበባ እና ክሪስታል አክሲዮን ማህበር የሚላሉ መኪና ደግሞ ስለ ታርጋ ቁጥራቸው ዶልፊን፣ ቪትስ፣ ፒክአፕ እና ያሪስ ኮምፓክት የሚባሉ መኪናዎች ንብረትነት የተያዙና ጥሬ ገንዘብ በጥሬ ገንዘብ ውክልና ከተነሳ በኋላ በዋሽ ባንክ የተወሰዱን መረጃዎች እጃችን ላይ ስላሉ በመረጃ የተደራጀ በአትሌት ገለቴ ቡርቃ ያለውን ሁኔታ በዚህ መልክ አቀርብላችሁ። ውክልና የውክልና ስልጣን መሻር የሚል ከተሻረ በኋላ ደግሞ የተሸጡ ንብረቶች በጣም በሚገርም ሁኔታ ነው። እኔ አንድ ያልገባኝ አንድ በምን ሰነድ ሊሸጥ ቻለ? እዚህ ላይ እንግዲህ ውክልና ከተሻረ ውክልና ከተነሳ አንድ ሰው በምን ሰነድ ንብረትን ይሽጥ ለሌቦች የምትመጭ ሀገር እንደሆነች ላሳያችሁ የፈለኩት አንዱ ዜጋ ነው ማለት ውክልና እንዲነሳ ፍርድ ቤት ከወሰነ በኋላ ቤት ሽጧል ሰውዬ በማስረጃ ነው እንግዲህ የቀረበው ነገር ማለት ነው ይሄ ሰውዬ ደግሞ እሷ ጋር ያለውን ዶክመንት በሙሉ አምጥቶ እውነታውን እያፈራረጠው ይገኛል አሁንም ስሙት ኢትዮጵያ ህዝብ ይታዘኝ ይሄ ተመልከት ምክትል ኢንስፔክተር ገለቴ ውርጣ ባቺ የውክልና ስልጣን ሻሪ በታህሳስ 11 2008 ዓ.ም ምህረት ውክልና የሚሻረው ሰው ደግሞ አቶ ታደለ ገብረመድን ገብረ ማርያም። እንግዲህ ምንድነው ውክልናዋን አንስታ ከዛ ንብረቱ እንደተሸጠ መረጃዎች አሉ ማለት ነው። ውክልናውን አንስታ ኢማጂን። ለዛ ነው ለሌባ የምትመች ሀገር እየሆነች ነው ኢትዮጵያ ያልኳል። ውክልናው ተነስቶ ንብረቱን ግን ሽጣ ኢማጂን ጋይስ። እኔ አያስቅም ላይ ግን እውነት የት ጋር እንዳለች ራሳችሁ በኅሊናችሁ ፍረዶች። ውክልና እንዴት እንዳነሳች በማስረጃ ላሳያችሁ። ውክልና የሚሻረው ሰው ደግሞ አቶ ታደለ ገብረመድን ገብረ ማርያም። ይሄንን ፍርድ ቤቱ ከተቀበሉ በኋላ ውልና ማስረጃ ኦፊሰር አንድ ቁጥር ጋር ስህተት የተሳሳቱ ያንንም ፍርድ ቤት ሄደው አሳስበዋል ተናገረው።

የተነሳው ግን የሌላ ሰው ውክልና ነው። ይሁንም ግን ውክልናው የጸና እንኳን ቢሆን በዚህ ሁኔታ የእሷ ንብረት መዘረፍ እንደሌለበት ማንም ሕሊና ያለው ሰው ያውቃል። ይሁንና በዚህ ጉዳይ ላይ በጊዜው እልባት የተሰጠው ትክክለኛ ውክልናውን እንዳነሳች ማስረጃ ይኸው። ሀብታም አሳደው በማግባት ንብረትን ለመካፈል የሚፈልጉ ሰዎች እንዳሉ ከኔ በላይ እናንተ የምታውቁት ነው እና ገንዘብ ያለውን ሰው ያሳድዱና ያገባሉ ከዛ በኋላ ወዲያውኑ እንፋታ ይላሉ። በሽማግሌ ቢለመኑ በምን ቢለመኑ አይሰሙም፣ እንፋታ ይላሉ። ከዛ ንብረት ክፍፍል ውስጥ ይገባል። ሀብት ተካፍሎ መሄድ ውስጥ ይመጣል ማለት ነው። ይሄ ሰውዬ ያንን ቴክኒክ አንደኛን ለመጠቀም ፈልጎ ነው። ሌላ ማስረጃ ልስጣችሁ። ይሄ ሰውዬ ህጋዊ ፍቺ ሳይፈጽም ተደራቢ ሴት አግብቶ ሶስት ልጆች ወልዷል። ይሄ ስፍታዊ ነው። እናንተ ህሊና ያላችሁ ኢትዮጵያውያን መፍረድ የምትችሉት ነገር ነው። አገባህ ጣወቅ ጨሎ ሶስት ልጆችን አፈራባት። ይህን እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ ኮን ያለሁት እሱ ደግሞ ማለት በኋላ ላይ እንዲሁም ነው ብዬ ይሁን ብዬ ለሰው ያስተላለፍኩት ነገር አለ። እስኪጠኛ እዚህ ሾ ላይ ያቀረቡ ብቻ ይመስለኝም እውነት ያለው ነገር እዚህ ደህንነት ውጫ ተፍ ዳቦ ቤት አካባቢ ወደ ስምንት መቶ ምናምን ካሬ ከዚም በለ ትልቅ ቦታ አለ፣ በሷ እጅ ያለ በሷ ስም ያለ ሰርቪስ ቤት አለው። በትልቅ ፕሮጀክት አቅጆ ያንን አስኬጅዋል አርጌ ላዘጋጀው ሊሰራ የተሞከረውና የተበላሸ ያልኩ አንዱስ ነው። እሷም በእሷ ስር ነው ያለው። እጆ ላይ አንድ መኪና አለ። ሀያት ያለው ቤት በሁለታችንም ስም ቢሆን የጋራችን ንብረት ነው አለ ሰባት ምናም ጋር የምትኖርበት ነው ያለው። በሁለታችንም ስም ነው፣ በጋራ ነው ንብረት ነው። መጀመሪያ ላይ ላይ ቃል በቃል እሷ እየኖረችበት ነበር ሰባት አመት፣ ሁሉ ውጭ እየተንከራተት ስንከራከር የነበረው መግማማት ስላልነበረ ማለት ነው። ስለዚህ ህግ ነው ሚዳ የዳኘው ህግ የራሱ ልክ ሄዶ ህግ በዚህ አጋጣሚ ህግ በጣም ሊቀበር ይገባል። ከታችኛው ፍርድ ቤት እስከ ሰበር አጣሪ የሚባል እዛ ድረስ ሄዶ ብዙ ታሽቶ ብዙ ወለማ ብዙ ማስረጃ ይምጣ ተብሎ ከአራት ከአምስት ጊዜ ብዙ ቦታዎች አሉ እሷም ዜጋ ናት እኔም ዜጋ እንደውም ከእኔ ትንሽ ቫይቭ ያለው እንደውም እንትን ያለው እሷ ጋ ነው አይደል እሱም አይደለም ፍርድ ቤቱ ይሰራ የነበረው በሀቅ ባለው በመረጃ በማስረጃ ባሉ ነገሮች ነው ሄዶ እንግዲህ ዛ ጥግዳ ማን ስለሆንኩ ነኝ ለእኔስ የቲክሱ አይፈቅድላቸውም ከታችኛው ፍርድ ቤት እስከሰበር ያሉትም እዚህ አጋጣሚ ላመሰግናቸዋል እቺ እንግዲህ ቅባት ነች ማለት ያው በቃ እሱ በሚፈልገው ሴት ስለሄደለት ለመቀባባት የተጠቀመው ነገር ነው ብዬ ነው። ማም ነው እኔ ማለት ነው። እንግዲህ ውድ ቤተሰቦቼ በገለቴ ወይም በባለቤቷ በቀድሞ ባለቤቷ ዙሪያ የተነሱት በጣም በጣም አወዛጋቢ አስተያየቶች ሚዲያው ላይ አነጋጋሪ እንደሆኑ ቀጥለዋል። አሁንም ፍትሕ ካልተሰጣት ይሄ ነገር የሚቆም አይደለም። እናንተ የቱ ጋር ቆማችሁ? እናንተ ከገለቴ ጎን ወይስ ከባለቤቷ? ሕሊናችሁ ያላችሁ ነገር ሕሊናችሁ የነገራችሁ ነገር ኮመንት አድርጎ ለአጭበርባሪዎች የምትመቻገ እየሆነች ያለችበት ሁኔታ ነው ያለው ሀገራችን ኢትዮጵያ። በጣም አዝኛለሁ። ሀገራችንን በተለያየ ዓለማት እየዞረች ያስጠራች ጀግናችን ናት፤ እና እንዲህ ዓይነት ጀግና ሰዎችን ማክበር ደግሞ ሀገራዊ ግዴታችን። በነገራችን ላይ ጀግኖቻችንን እየናቅን የትም አንደርስም። ባይዘው ጀግኖቻችንን አክብረን ያጠፉትን ነገር እየገሰጽን እየመከርን ከሄድን ብቻ ነው ውጤታማ መሆን የምንችለው። ና ከገለቴ ጉዳይ ወጣት ስንል ደግሞ ሰሞኑን እጅግ በጣም ሚዲያ ላይ መነጋገሪያ የነበረው ጉዳይ የአባቶች ቀን በጣም በጣም በሚያምር ሁኔታ እየተከበረ ነው ያለው አመት ጠብቆ ሳይሆን በየቀኑ መከበር አለበት ብዬ ነው ማስበው። ብዙ ጀግና አባቶች ለልጆቻቸው ዋጋ ከፍለው መልካቸውን ለውጠው ሳይማሩ አስተምረው እንግዲህ ብዙ ልጆችን ከፍ አድርገው አሁን ያለው ትውልድ በሙሉ የአባት ውጤት ነው ማለት። ጀግና እናቶች እንዳሉ ሁሉ ጀግና አባቶችም አሉ፣ ስለዚህ መወደስ አለባቸው። ዛሬ እንግዲህ በጣም ሚዲያ ላይ ደስ ካለኝና ከወደድኩት አባት አንዱ የዳናይት መክበብ አባት ነው። በራሷ ዩቲዩብ ቻናል ላይ ኢንተርቪው አድርገዋለች በአባቶች ቀን ማለት ነው። የገዛ አባቷ የመከራትን ምክር ወይም የልጅነት ትውስታቸውን ሲያወሩ እጅግ በጣም ደስ ይላሉ። እኔ ተምሬበታለሁ። እናንተም ተማሩበት፣ አዳምጡት እንግዲህ ሶስት ልጅ ማለት ይቀላል። ሶስት በተለያየ ደረጃ የመጣች ልጅ ማለት ይቀላል። የመጀመሪያዋ ልጅ ትንሽ መልአክ ነበር። ትንሽ መልአክ በቀን በሌት በጠዋት በማታ የምናፍቃት ሳልሳለም አሁንስ ምን ነው ራጂ? እሺ ሳልሳለም የማሉላት ሃ የኔ ታቦት የኔ ጽላት ነው። የመጀመሪያ አዲስ አበባ አብሬያት ካለው ቤትም ቦታ አብሬያት ካለው አብሬያት እያለው ልክ እንደ ዘፈኑ የምትናፍቀኝ ፊልድ ሴት በምናቤ ተሸክሚያት የሚሄድ ስህተኛ የማትለይ ሁለንተ ነኝ ከዛ ያቺ ልጅ አደገች እና ሌላ ልጅ መጣች። ጣም ተጀመረ የጠቡ መንስኤ ልጅን መልሽልኝ፣ ያችን መልክ የነበረች ልጅ መልሽልኝ። ጎረምሰ ሲሆን ነው ሆርሞኖቹ ሁሉ መፍለቅለቅ ሲጀምሩ አሁን ትልቅ ችግር ትልቅ ችግር ተፈጠ። ትልቅ ችግር ጦርነት አንዱ እንግዲህ ነገር ሰው የአንድ ልጅ አባት ሆኖ እሷው ስትጠፋበት እጁን አጣጥፎ የሚመለከት አባት አባት በሪ እንደገና ጠፍቼ ነበር። ምን ቀረሽ ምን እንደ ቀረሽ ትንሽን ይለል በሆን አዎ አማንደ ፐርሰን ሹር ትልቅ ችግር ነው። የሚወለደው በጣም ያሞላቅቀኛል፣ በጣም ደግሞ ይቀጣኛል ሳጠፋ። አንዱን ብቻ ይዞ የሚሄድ አባት አልነበረም እና ከገረፈኝ በኋላ የሚገርምሽ ይቅርታ ይጠይቀኛል ሁሌ። ልክ በቃ የሆነ ስሜት ይሰማል የኔ ጸጸት ስሜት ይሰማልና፣ እኔ እኮ አንቺን ስመተሽ አንዱን ልጄን እንደመተውስ ነው የምቆጥረው ይለኛል። እዚሽ ጋር አንድ ነገር ማለት ፈልጋለሁ። በጣም ያሞላቀቀኛል፣ በጣም ይቀጣኛል። ሁለቱንም ባላንስ አድርጎ መሄድ አባት ነው፣ አሁን በዚህ ዘመን የሚያስፈልገው። በጣም ማሞላቀቅ አያስፈልግም መቅጣቱን ትቶ፣ በጣም መቅጣትም አያስፈልግም ማሞላቀቁን ትቶ። ሁለቱንም ባላንስ ማድረግ፣ ልጅ መቅበጥ ባለበት ሰዓት ይቅበጥ፣ መጫወት ባለበት ሰዓት ይጫወት፣ ግን መስመር ሲያልፍ መቅጣት፣ ማስተካከል ግዴታ ነው። ይሄ መጽሐፍ ቅዱስም ያስቀመጠልን ህግ ነው። ስለዚህ ውድ ቤተሰቦቼ ልጅ ያላችሁ ልጆቻችሁን በመጠን ቅጧቸው በመጠን አቅብጧቸው። በጣም አቅብጣችሁ በኋላ ከመስመር እንዳያልፍ ነው። አባትህ በህይወት ኖሮ ማለት ነው እንደዚህ እንዲያመሰግን መልካም ስራ ሰርተህ አንተ ስኬታማ ሆነ ቶሎ እሱን ጥሩ ቦታ ለማድረስ ጣር ወንድሜ፣ እህቴ፣ አንቺን በተመሳሳይ አሁን በህይወት አባታችሁ ካለ ይህን እድል ተጠቀሙበት፣ አስደስቱትና ስለ እናንተ ጥሩ ነገር ጆሯችሁ እየሰማ እንዲያወራ አርጉ። የዳናይትን እንጭረስ እና በቃ ዶሮ አይገባኝም ነበረ ኢትዮጵያ እንደዚህ ለኛ እንደ ምናምን ነው መላው እና፣ አሁን ግን በደብረም አማካሽ አይ ሊቭ ባይ ዘ ቡክ፣ መጽሐፈ ምሳሌን ካነበብሽው መጽሐፍን እየተገበርክ ነበር። አይ እንደሱ ነው ልጁን የማይቀጣ በበትር የማይመጣ ይገላል። ከዛ ያ ዘመን ረጅም አይደለም፣ ደስ የሚለው ነገር ግን በነገራችን ላይ ሳልጨርስ አነገር ልንገርሽ። ልጁን የሚመታ ሰው የሚመታው የራሱን ገላ። ልጁን ከተማታ በኋላ የሚያዝነው ሀዘን እጅግ በጣም ከባድ ነበረ። ምን ነበረ የሚሳማ ሪሞርስ ጻጻት ክፉ ጸጸት ከወድ ውስጥ በቀልድ እንደማይወጣ ጸጸት። ሁሌ ይቅርታ ይጠይቀኝ ነበር ከመታኝ በኋላ። በነገራችን በጣም ጸጸት፣ ክፉ ጸጸት። ምክንያቱም ሰው የራሱን አካል ነው የሚለበደው፣ የራሱን አካል ነው የሚቀጣው፣ ምርጫ ስለሚያጣ፣ ምርጫ ስለሚያጣ። አንዱም ከእግዜሩም ጋር የነበረኝ ጠብ ጠብ አይደል አንድ ሰጣ ሃውካ እሷን ውስጥ ስትበላሽ እንደዚህ የምትልብኛል። አንዱም እንግዲህ ኦቨር ኤክስፔክቴሽን ነው። አሁን አንዱም እኮ ችግር እኔ ጋር ነው ያለው። ያቺ ትንሿ ልጅ በቃ እንደዛው መላክ እንደሆነች ትቀጥላለች ብዬ ነው የማስበው። ዛዲና ታፕል ታሎንም ደስ የሚለው ነገር ያዘመን ዘመን አጭብ ያጭብ ቆየችና ያቺ ትንሿ መላክ ትልቅ መላክ ሆና ደርባባ ሆና እንደ ልጅነቱ አባቷን የምትወደውና አንሽ ከም ባክ አይደለም። ሶስተኛዋ አብራኝ እያወራች ነው። ስቱዲዮዋ ውስጥ አስገብታ እየመረመረችኝ ነው። ከዚህ በላይ ጥሩ ነገር አለ አይደለም? በጣም ደስ የሚሉ የተማሩ አባት ናቸው። ደስ ይላሉ። በሶስት ምዕራፍ ከፍለዋን ልጅነቷን ማለት ነው። የመጀመሪያዋ ትንሽ የደስ የምትል መልአክ ሆና እንዲ መሀል ላይ የተበላሸች አስቸጋሪ ረባሽ ሆና፣ በኋላ ላይ ደግሞ የበሰለች መልአክ ሆና መጣለች ማለት ነው። በነገራችሁ ላይ ከዚሁ ከዳናይት መግብም ሳንወጣ ማለት ነው፣ ውድ ቤተሰቦቼ ምን እንደሆነ ነው የምትፈልገው ብላ ለጠይቀችው ጥያቄ መለሰው መልስ ላሰማችሁ። አባት በጣም ትልቁ ምኞቴ ዶክተር ዶክተር ነበረ። በጭራሽ ዳንዳቶኝ ነው

በነገራችሁ ላይ ይሄ በቃ እኔ በህይወቴ የማስበው የማለመው እግዚአብሔርም እንዲያደርግልኝ የምፈልገው ነገር ነው። ከኔ ቀጥሎ የሚመጣው በድህነት አለም ውስጥ እንዲኖር አልፈልግም። በቃ ከኔ ቀጥሎ ማለት ልጄ ነው። ገባችሁ አይደለ? ምድር ላይ ምን ያስፈራል ብትሉኝ፣ ድህነት። እኔ ደግሞ ሀብታም ሳልሆን አልሞትም ብዬ ማስብ ሰው ነ ዱ ኦርዳይ ሀብታም ሆነ ነው መሞት ያለብ መላ በቃ ግድ ይህን ስል እግዚአብሔርን የሚያስክደኝ ሀብት ከሆነ ሳልሆን ልሙት። እኔ ቆሜ ልጄ ተቸግራ ከማይ ብሞት ይሻለኛል። በጣም በጣም በቃ ሁሉም አባት ሊላበሰው የሚገባ ማንነት ነው ብዬ ስላሰብኩ ነው ይችን ፖይንት ያመጣውላችሁ። ሰሞኑን ሌላኛው መነጋገሪያ የነበረው ጉዳይ ምንድን ነው? የኤንቢሲ ቲቪ ድምጻውያን ውድድር አንደኛ የወጣው ልጅ በቃሊቲ ማረሚያ ቤት ሂዶ ፐርፎርም አድርጎ ነበር፣ ወይም እንደ ኮንሰርት ነገር አዘጋጅቶ ነበር፣ ለእስረኞቹ ማለት ነው። ኮንሰርት ላይ ጆን ዳንኤል ታይቷል። አሳያችኋለሁ። መጀመሪያ ቪዲዮን ተመልከቱት።

አሁን ፈልጉት! አሁን ፈልጉት! አሁን ፈልጉት! ቀድሞ ያየው አለ፣ ቀድሞ ያየው ሰው አለ። አሁን ከእንዲህ ካሜራው ሲዞር ጆን ዳንኤል ታይቷል። ያያችሁ ቀድማችሁ ኮመንት አሩ።

ጆን ዳንኤልን ዙም አድርጎ ሁላ ነው ያሳየን። ያየ ሰው አይቶታል። ያላያችሁት ደግሞ እዚህ ፎቶ ላይ እንግዲህ በቀስት ምልክት አድርጌበታለሁ ማለት ነው። ጆን ዳንኤል ቃሊቲ ሆኖ እንግዲህ ይሄንን ኮንሰርት ሲከታተል ቪዲዮ ወጥቶ ቲክቶክ ላይ ሰሞኑን መነጋገሪያ ከሆኑት ጉዳዮች ውስጥ አንዱ ነበረ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ እጅግ በጣም አነጋጋሪ እና ትኩስ የነበሩት መረጃዎች የገለቴ በግፍ ንብረቶቿ መወሰድ እንዲሁም ደግሞ የባሏ ምላሽ ነው። ለመጨረሻ ጊዜ ባሏ መደብደቡን የሚያሳዩ ምልክቶችን አሳይቷል። ላይክ መደብደቡ በግልጽ ይታያል ሰውነቱ ላይ ብዙ ብዙ ምልክቶች ታይተዋል። መደብደቡ እኔ ልክ ነው ብዬ ማሰብ ሰው አይደለሁም። ንብረቱን እንዲመልስ ማድረግ ግድ ነው ግን ድብደባ በመቀጥቀጥ የሆነ ነገር በማድረግ አካል በማጉደት ጥርስ በማውለቅ ምናምን መፍትሄ ይመጣል ብዬ ማስብ ሰው አይደለውም። ሰውየው በስግብግብነቱ ሀብቷን ሊወስድ ሲል በህግ አግባብ ንብረቱን እንዲመልስ ማድረግ ይቻላል። ሰውነቱ ላይ የደረሰበትን ጉዳት በሙሉ አሳይቷል። እሱም ቪዲዮ እዩትና ስንመለስ የራሳችንን ሀሳብ እንሰጣል። ከዛ ወዲያው አጋጣሚ እሷ ደግሞ ሲጨምርበት አገሩ

ወደቤት ወስቦቼ ተቀላቀልኩልል። እንግዲህ መጀመሪያ ቀን የአትሌት ገለቴ ባለቤት ያዘ ብዬ ዜና ሰርቼላችሁ ነበር። በማግስቱ ፖሊስ እኔ ጋ የለም ብሎ መግለጫ ሰጥቶ ነበር። ኢትዮጵያ ውስጥ አዲስ አበባ ፖሊስ ብቻ አይደለም ሕግ አስከባሪ እንደምታውቁት በጣም ብዙ አለ። መዘርዘር አያስፈልገኝም፣ የምታውቁት ነው። ስለዚህ አንዱ ይዞት ሊሆን ስለሚችል ያ ደግሞ አካል እኔ ጋ ነው እስካላለ ድረስ ዝም ሊባል ይችላል ነው። እነዛ ሰዎች ወስደው ደበደቡን፣ ሽጉጥም ይዤ ነበረ፣ ሽጉጡን ተቀበሉኝ፣ ምና ምናምን አለ ጉዳት እንዳደረሱበት ተናገረ። የወሰዱትም ከሀይሌ ግቢ ነው ማለት ነው። አሁንም ቢሆን ፍትሕ ለገለቴ ነው ለፍታ ደሟን ላቧን አፍሳ ያመጣችው ንብረት በግፍ ተነጥቋል። ስለዚህ ውድ ቤተሰቦች የራሳችሁን ሐሳብ፣ አስተያየት እንድትሰጡ ኮመንቱ ክፍት ነው። ለናንተ የተሰማችሁን በነጻነት ግለጹ። አነበዋለሁ፣ ላይክ አደርገዋለሁ። በቀጣይ ቪዲዮ እንገናኛለን።